አያችሁ እንደ አዝናናነት ለመናገር ማለት ነው። ይህን ልብስ ነው እኔ እንደውም ደስ ያለኝ አዲስ አበባ እዚህ ብርድ ስለሆነ ለበሰችው ለብሶ ነው እንዴ? ሰው መሰለኝ። ተለቅጦ ቪዲዮ ላይ ትንሽ ነበር። ለማንኛውም እንግዲህ ሮዛ እንደምታዩት ልብሱን እዛ ላይ መጣለች። ለማንኛውም አመሰግናለሁ። ሮዛዬ ከሰይድ ጋር ብጣላም ችግር የለብኝም ብላለች። ምን እንዳስከፋት ምናምን አላውቅም። ግን እኔ ምለው ልጅቷ ማለት ነው

ነው ወይስ ይመችሽ፣ ሮዛ ማለት ነው። ይመችሽ ሮዛ፣ ይመችሽ አይ ላቭ ዩ። እንዴ ቦጋሌ ሙት አይ ላቭ ዩ ብለናል። ንግስት ሱመያ፣ ሮዛንማ ለሰይድ እንደምንም ብለሽ ማጋባት አለብሽ። የምሬ ነው በቃ ለሰኢድ ነው ማጋባት ያለብሽ። ሁለተኛ ይሄ ለሰኢድ ሁለተኛ ሚስት ወይም ደግሞ ሶስተኛ ነው እንዴ። ልትሆንም ትችለው የምትችለው አላውቅም። ማናት ከአዩ በኋላ በቃ ሮዛን ነው ማጋባት ያለብሽ ማለት ነው ች ያመጣት ሀዊ ሀዋ ምናምን ቴሳት ሆን ሮዛን ነው ማጋባት ያለብሽ ማለት ነው። ምክንያቱም ለአንቺ ጥሩ ናት። ያችንም ያችንም ከሚል ሰኢድ ንግስት ሱመያት ታረቂና ከሰኢድ ጋር ሮዛን ካገባ፣ በቃ እንታረቃለን። ሌሎች ሴቶች ጋር እቀ ከሮዛ ጋር ከሆን እንታረቃለን። በይውና፣ ጉዞሽ ከሮዛ ጋር ይሁን ማለት ነው። ንግስቷ፣ በቃ እንደዚያ ነው። የምሬን ነው። እንደዚያ ነው ማድረግ ያለብሽ ንግስቷ ማለት ነው። የምሬን ነው ማድረግ ያለብሽ እንደዚያ ነው ንግስቷ። ስለዚህ ከሰኢድ ጋር ሁኚ ማለት ነው። በቃ ከአንቺ ከሰኢድ ጋር ሆነሽ ሮዛን እንዲያገባ ሌሎች ሴቶች ሁሉ ማስወጣት አለበት ማለት ነው ሰኢድ። ኦ ማይ ጋድ! ይመቻት ማለት ነው። እቤቷ ሂዳ ሰኢድ አለ ወይ የለም ወይ ምናምን ብላ አጣርታ ሂዳ ሰኢድ ጋር ማለት የሰኢድ ቤት አጣርታ ሂዳ እንግዲህ ሮዛ ማለት ነው ልብሱን እስኪ አምጪው ልየው ምናምን ብላ እንግዲህ አታላ ይዛባት ወጣለች ማለት ነው። የምር ምክንያቱም ሰኢድ ያናድድ ነበር። ምክንያቱም ያናድደው ምንድን ነው? አይታችሁታል። ለልጆቹ ብሎ አምጦ ገና እችኛዋ ለምትወልደውና እችኛዋ ለምትወልደው ልጅና ለራሷ ይሆናል ለሱመያ ብሎ አመጦ ለሌላ ሰው ነበር የሰጠው ማለት ነው። ወይም አሁን አገባዋት ምን አልኳት አንድ ያረገዘች አንዴ እንደዚህ ሆነች ለሚላት ነበር የሰጣት ማለት ነው። በጣም ነበር የሚያናድደው፣ ስሜቱ ከባድ ነበር። የምርግን ቦጋ ላይ ሞት ደስ ብሎናል ማለት ነው። ደስ ብሎናል፣ ምክንያቱም ምንም ማድረግ አይቻልም፣ ምንም ማድረግ አይቻልም። የመጣ ስሟም አያዘኝም። አዲሷ ደግሞ ምንም ምንም፣ ራሷ ቁርጥ አዩን ነው የምትመስለው። አዩን ማለት ነው። በቃ ቁርጥ ያችኛ ምላሷ፣ ምኗ፣ ምኗ፣ ምኗ፣ ምኗ ማያምር ማለት ነው። ስለዚህ ይሄ ሮዛ ተመችተናለች። በቃ እንደ ሃትሪክ ነው የሰራሽው ሮዛ ማለት ነው። የምሬን ነው በቃ ትለያለሽ ሮዚ ትለያለሽ ማለት ነው እ እንደዚህ ሴት ጓደኛ ሴት ጓደኛዋን ተረድታ ከጎኗ ስትቆም እንዴት አባት ነው ደስ የሚለው። የምሬ ነው። እንዴት ነው ደስ የሚለው ስሜቱ። ደስ ሲል የምር ደስ ሲል ወይኔ ይበላቸው። ሰላም ሰላም። ውድና የተከበራችሁ የቻናል ቤተሰቦች አድማጭ ተመልካቾች ውድ ኢትዮጵያውያን ናና ኤርትራውያን እንዴት ናችሁ? ሰላም ናችሁ? ሆይ ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ዝት እየበልልኝ እያልኩኝ እኔ ምለው ውዶችዬ ለምንድን ነው ላይክ ማታደርጉት? ለምንድን ነው ሰብስክራይብ ማታደርጉት? ያስከፍላል ወይስ? የመዳም ቅመም በቃ ሰብስክራይብ አትደረግም፣ በቃ ማደግ የለባትም የመዳም ቅመም። መረፍትህ ለመዳም ቅመም የምሬ ነው። ፍትህ ለመዳም ቅመም ፍትህ እና ላይክ ሸር፣ ሰብስክራይብ አድርጉ ውዶቼ። በተረፈው ውድድ ነው የማደርጋችሁ እያልኩኝ እንግዲህ ዛሬ ንግስቷ ዙሪያ ነው የመጣ ነው እንደምታዩት፣ እንግዲህ ልብሱን እንዳለ የንግስቷንም ልብስ የልጆቿንም ልብስ ማለት ነው ይዛላት ነው ማለት ነው የመጣችው። እንግዲህ ሮዛ ይመቻት፣ የምር ይመቻት፣ ይመቻት ይመቻት ማለት ነው። እና በጣም ነው ደስ ያለኝ። በነገራችን ላይ እንዲህ አይነት ጓደኛ ከጠገባችሁ ሲኖር ማለት እዚያ ጋር እንኳን ሳታስይዛት ያዥ ብላ ሳታስይዛት እና ያዛት እንደዚህ ብዬን ያስመጣታለሁ። ስለዚህ ሰኢድ ሱመያን አግኛት ብላ እንዲይዛት ማድረግ ትችል ነበረ። ነገር ግን ደግሞ ያለ እሷ ፍላጎት ያለ ሱመያ ፍላጎት ሲቀጥል ደግሞ ሰኢድም ፈልጓት በእርግጥም ሱመያን አጧት ነው ብለን መደምደም አንችልም። እንደምታዩት ነው ማንም የሚያይበት ቦታ እርግጠኛ ነኝ ለሰኢድ ያደርሱላታል። አየናት እዚህ ቦታ ናት እዚህ ናት ብለው ማለት ነው። ስለዚህ እውነት አጧት እየመሰለኝ አይደለም አሁን ላይ፣ እውነት ለመናገር እውነት ለመናገር ማለት ነው። እናም እንግዲህ በጣም ነው ደስ የሚለው ማለት ነው ቤተሰብ በጣም ነው ደስ የሚለው የልጆቿን ልብስ ሰኢድ እንግዲህ ትመጣለች ብሎ ወይም ማገኛታለሁ ብሎ እንግዲህ የገዛውን ልብስ ለአዲሷ ውሽማው እንግዲህ እንዳያችሁት እየለበሰች እየለካች ምናምን ምንም ነገር አልፈልግም ያለችው ሴት አሁን ልክ እንዳዩ የጥቅም ሴት ሆናለች ማለት ነው የጥቅም ሴት ጥቅም ፈላጊ ሴት ሆናለች ማለት ነው። ምክንያቱም አዲሷ ሀዊ ነው ሀዊ ነው፣ ምንድ ነው ስሟ? ስለዚህ ያንን ሁሉ ትታ ያንን ሁሉ ነገሮችን ወደኋላ አድርጋ ማለት ነው። ሮዚ እንግዲህ ቤታቸው ሄዳ ሰሄዳለ ወይ የለም ብላ ጠይቃ ነው የሄደችው። እንግዲህ ብዙ ጊዜ ከራሷ ቻናል ላይም በራሷ ቻናልም ለቀዋለች ማለት ነው ሮዚ ልብሱን እያሳየቻት ምናምን እዚያ ቁጭ ብላ ሰኢድ የለም ብላ ምናምን ነው ማለት ነው። እንግዲህ ሄዳ ያገኘቻት ምክንያቱም በራ ስለጫነችው ማለት ነው በራሷቻናል ስለለቀቀች ማለት ነው ሮዚ። አታላ ነው እንግዲህ ይዛባት የወጣችው ማለት ነው። አታላ ይዛበት ወጣ። ለልጆች የመጣውን አንች ማትለብሽ ምክንያቱም ከሱመያ ጋር ሁና የሱመያ ጓደኛ ናት። እንደገና ከሱመያ ጋር ሁና ብዙ ነገሮችን ያሳለፈች ናት ማለት ነው ሮዚ። ስለዚህ ይህ ለልጆች የተባለ ነገር ለልጆች መሆን አለበት፣ ለሱመያ የተባለው ለሱመያ ነው መሆን ያለበት ብላ እንግዲህ ወስዳ ለሱመያ ሰጣታለች ማለት ነው። እውነት ትለያለሽ ሮዚ ማለት ነው። የመሬ ነው ትለያለሽ። አቦ ይመችሽ ማለት ነው። እንዲ ለሁላችሁም እንደዚህ አይነት ጓደኛ ይስጣችሁሎች ይስጣችሁ። ይቅርታ፣ በነገራችን ላይ የሚረብሽ ድምፅ አለ፣ ያው ከመዳም ኩሽና ታውቃላችሁ፣ እንግዲህ ለዚያ ነው ማለት ነው። እና ይህ መቻት በጣም ነው የተመቸችኝ ሮዚ ማለት ነው። በጣም ነው የተመቸችኝ፣ በጣም ነው የወደድኩሽ፣ በጣም ነው ያደነቅኩሽ ሮዚ ማለት ነው። ያው ለሰኢድ ሁለተኛ ሚስት ወይም ለንግስቷ ሁለተኛ እንግዲህ ጣውንት ትሆኛለሽ ማለት ነው። በዚህ ጸባይሽማ ንግስቷ ሌላ ሴት ከሚመጣ አንቺ ትሻያታለሽ ማለት ነው። እያቸው እስኪ ፍቅራቸው እንዴት ደስ እንደሚል እንዴት አባታቸው እንደሚያምሩ፣ እያምረን ነው። እንዴት አባታቸው እንደሚያምሩ እንደዚህ ነው ማለት ነው። ስለዚህ እንግዲህ ሀዊ ወይም የሰኢድ እች ሶስተኛ ሚስቷ ተብላ የመጣችው ቅልብልቧ ማለት ነው። በጣም ነው የምትቅለበለበው በነገራችን ላይ እንግዲህ ለክታ ምን ብላ አንስታ ጥላ በደስታ፣ እንግዲህ በደስታ ማለት ነው። በጣም ነው ተደስታ የነበረው ልብስ አገኘው ብላ ምንም አልፈልግም ከአንተ ያለችው ሴት ጥቅም ስታገኝ ደግሞ እንዴት እንደሆነች አይታችኋታል። ምናምን እንዴት ስትሆን እንደነበረ። አሁን ጉድ ሰርታታለች ማለት ነው። ጉድ ነው የሰራቻት ሮዚ ማለት ነው። ጉድ ሰርታት እንግዲህ ንጥቅ አርጋ ወስዳ፣ ሱመያ ይኸው ለልጆች አልብሺ ሰኢድ ያመጣው ልብስ ይሄ ነው ብላ እንግዲህ ለንግስቷ አስረክባታለች ማለት ነው። ምንም ማድረግ አይቻልም። ይመችሽ ማለት ነው። ይመችሽ ሮዚ፣ እንዲሁም ንግስቷ፣ እንወዳችኋለን። የምትወዷቸው እንግዲህ ላይክ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም ለሀገራችን ሰላም ለኢትዮጵያ፣ ሰላም ለሕዝቦቿ ሁሉ ይሆን እያልኩኝ እለያችኋለሁ። ሰብስክራይብ ማድረግ ግን እንዳይረሳ። ንግስቷም እንዳያችኋት እንግዲህ ደስተኛ ሆናለች። ሮዚም እንዲ ረጋ ስክን ብለው እኮ ነው የሚያወሩት ረ ንግስታ እንዲህ በሳቅ ፍንድቅ ፍንድቅ ድቅ እያሉ እንግዲህ እያለች ልብሷን ይዛ ትሄዳለች ማለት ነው። ንግስቷ ይመችሽ ሮዚ ማለት ነው። ይመችሽ የምር ይመችሽ ማለት ነው። ጉድ ነው የሰራችው ሰይድን። ሰይድ እንግዲህ መልካም መቃጠል ብለናል። መልካም መቃጠል ብለናል። እንግዲህ ሰይድና ሮዛ እንግዲህ በምን አይነት ሁኔታ ሊመጡ ይችላሉ? ያው ቅልጥ ባለጣብ ነው ሊመጡ የሚችሉት ብዬ ነው ማስበው። እንግዲህ አይዞሽ ሮዛ፣ እዚህ ራስሽን ጠብቂ። ሌላ ምንም አንልም ማለት ነው። ወዳችኋ። ለወዶች ላይክ ሸር ሰብስክራይብ እንዳይረሳ። ባይ ባይ